የሀገር ውስጥ ጉዳያችን ስናስቀድም የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ነው የምንመለከተው። 29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ለተከታታይ አራት ቀናት ሲካሄድ ቆይተው ትላንት ፍጻሜያቸውን አግኝተዋል። በ29ኛ ሳምንት መራ ግብርም ትላንት ሁለት ጨዋታዎች ተደርገዋል። ሁለቱም ባቻ ውጤት ነው የተጠናቀቁት። ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ትላንት ያደረጉት ጨዋታ ግብ ሳይቆጠርበት ነው የተጠናቀቀው። ባህር ዳር ከተማ ትላንት ማሸነፍ ቢችል ኑሮ ደረጃውን ወደ ሁለተኛ ማሻሻል ይችል ነበረ። ከዛ ውጭ ከመሪው ኢትዮጵያ መድን ያለውን የነጥብ ልዩነትም ማጥበብ የሚችልበትን እድል ነው ባህር ዳር ከተማ ትላንት ሳይጠቀምበት የቀረው። ከዛ ውጭ የአምናው የኢትዮጵያ ፕሪሚየር ሊግ ሻምፒዮን የነበረው ኢትዮጵያ ንግድ ባንክም እንዲሁ ትላንት አቻ መላየቱን ተከትሎ እንግዲህ ተከታታይ የአቻ ውጤቶችን ነው እያስመዘገበ የሚገኘው። ኢትዮጵያ ንግድ ባንክ 38 ነጥቦችን ሰብስቦ ዘጠነኛ ደረጃ ነው የተቀመጠው። ባህር ዳር ከተማ ደግሞ በ47 ነጥቦች ከመሪው ኢትዮጵያ መድን በ10 ነጥቦች ዝቅ ብሎ ሶስተኛ ደረጃ ላይ ነው የተቀመጠው። ኢትዮጵያ ቡና ደግሞ 48 ነጥቦችን ሰብስቦ እንግዲህ ሁለተኛ ደረጃ ላይ ተቀምጧል። ለማንኛውም በመሪው ኢትዮጵያ መድንና በተከታዩ ኢትዮጵያ ቡና ያለው የነጥብ ልዩነትም ዘጠኝ ሆኖ ቀጥሏል ማለት ነው። ትላንት የተደረገው ሌላኛው ጨዋታ መቻልን ከስሁል ሽረ ያገናኘው ጨዋታ ነበረ። ይህ ጨዋታም በአቻ ውጤት ነው የተጠናቀቀው። ግብ ተቆጥሮበት አንድ አቻ በሆነ ውጤት ተጠናቋል። ሽመልስ በቀለ ለመቻል ቀዳሚዋን ግብ አስቆጥሮ ነበረ። ከዛም በኋላ ደግሞ ኤልያስ አህመድ ለስሁል ሽረ በፍጹም ቅጣት ምት ያቻነቷን ግባ አስቆጥሯል። መቻል ሶስተኛ ተከታታይ አቻ ውጤቱ ነው ትላንት ማስመዝገብ የቻለው። ከዛ ውጪ ስሁል ሽረም ትላንት ነጥብ መጋራቱን ተከትሎ ያለፉትን አምስት ጨዋታዎች በአቻ ውጤት ነው ማጠናቀቅ የቻለው በኢትዮጵያ ፕሪሚየር ሊግ። እንግዲህ በሊጉ ለመቆየት እየታገለ የሚገኝ ቡድን እንደሆነ ማንሳት እንችላለን። ስሁል ሽረን ተከታታይ የአቻ ውጤቶች ግን አስመዝግቧል። መቻል ትላንት ነጥብ መጋራቱን ተከትሎ እንግዲህ በአርባ አንድ ነጥቦች አራተኛ ደረጃ ላይ ነው የተቀመጠው። ስሁል ሽረ ሀያ አንድ ነጥቦችን ይዞ አስራ ሰባተኛ ደረጃ ላይ ተቀምጧል። ወሏሏ፣ ዲግራት ዩኒቨርሲቲ፣ ስሁል ሽረ፣ አዳማ ከተማና መቀለ ሰባ እንደርታ እስከ 29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንግዲህ ወራጅ ቀጠና ላይ የሚገኙ አራት ክለቦች ናቸው። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት የመጨረሻ የሐዋሳ ቆይታውን ከነገ ጀምሮ የሚያደርግ ነው የሚሆነው። ከነገ ጀምሮ ለተከታታይ አራት ቀናት በሐዋሳ ዩኒቨርሲቲ ስታዲየም እንግዲህ ለተከታታይ አራት ቀናት የመጨረሻ ጨዋታዎች ይደረጉና ከዛም በኋላ የመጨረሻ ስድስት ሳምንታት ደግሞ በ ወደ አዳማ ውድድሮች አቅንተው በአዳማ የሚደረጉ ነው የሚሆነው ለማንኛውም የሰላሳኛ ሳምንት ጨዋታዎች ግን ከነገ ጀምሮ ሲደረግ በተለይ ባህር ዳር ከተማ ከመቻል ፋሲል ከነማ ከኢትዮጵያ ንግድ ባንክ ሀዋሳ ከተማ ከቅዱስ ጊዮርጊስ በሰላሳኛ ሳምንት የሚደረጉ የሚጠበቁ የተለየ ትኩረት የሰጣቸው የኢትዮጵያ ፕሪሚየር ሊግ ጨዋታዎች ናቸው ወደ ውጭ መረጃችን እንለፍና የጣሊያን ዋንጫን ነው የምንመለከተው ቦሎኛ ትላንት ኤሲ ሚላንን አንድ ለባዶ በማሸነፍ ከ51 ዓመታት ቆይታ በኋላ የጣሊያን ዋንጫን ትላንት ማሳካት ችሏል። በጣሊያኗ መዲና ሮም ስታዲዮ ኦሎምፒኮ ላይ እየተደረገ የፍጻሜ ጨዋታ ነበረ ቦሎኛ ከኤሲ ሚላን ያደረጉት ጨዋታ። ቦሎኛ ይህንን ጨዋታ አንድ ለባዶ ሲያሸንፍ፣ 53ኛው ደቂቃ ላይ ዳንዶዬ ብቸኛዋን የማሸነፊያ ግብ ያስቆጠረ ተጫዋች ነው። ቲያጎ ሞታ ባሳለፍ ነው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ይህ ቡድን ጠንካራ ቡድን ሆኖ እንግዲህ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎ እንዲመለስ ትልቅ ስራ ሰርቶ ወደ ዩቬንቱስ ሲያቀና አሰልጣኝ ቪንቸንዞ ኢታሊያኑ ነበሩ የተረከቡት ይህንን ቡድን። እሳቸውም እንግዲህ በእግር ኳስ ታሪካቸው ትልቁን ዋንጫ በአሰልጣኝነት ዘመናቸው ትላንት ያሳኩበትን ውጤት ነው ማስመዝገብ የቻሉት። 1970ና 1974 ላይ እንደ አውሮፓውያን አቆጣጠር በአራት አመታት ልዩነት ነው ቦሎኛ የጣሊያን ዋንጫን በታሪኩ ማንሳት ችሎ የነበረው ትላንት ግን ከ51 ዓመታት ቆይታ በኋላ በታሪኩ ለሶስተኛ ጊዜ የጣሊያን ዋንጫን ያሳካበትን ድል ማስመዝገብ ችሏል ማለት ነው። ኤሲ ሚላንን ስናነሳ 2003 ላይ ነው የአውሮፓ ቻምፒዮንስ ሊግንም የጣሊያን ዋንጫንም ለመጨረሻ ጊዜ ማንሳት ችሎ የነበረው። በአውሮፓ መድረክ አንጋፋ የሚባለው ቡድን ኤሲ ሚላን አሁን እጅጉን እየተዳከመ ይገኛል። በጣሊያን ሴሪያም ስምንተኛ ደረጃ ላይ ነው የተቀመጠው። ሰርጆ ኮንሴሳው ቡድኑን ከተረከቡት በኋላ እንግዲህ ይህንን ዋንጫ ያንሳሉ ተብሎ ተጠብቀው ነበር። ምክንያቱም በተለይ በጣሊያን ሴራ ደካማ የውድድር ዓመት እያሳለፉ መሆናቸውን ተከትሎ የጣሊያን ዋንጫን ሊያሳኩ ይችላሉ ተብሎ ተገምቶ ነበር። ነገር ግን ቦሎኛ ሳይጠበቅ ትላንት አንድ ለባዶ አሸንፎ ዋንጫውን ከ51 ዓመታት በኋላ አሳክቷል። አሰልጣኝ ሰርጆ ኮንሴሳ የውድድር ዓመቱ መጨረሻ ላይ ከኤሲ ሚላን ጋር ይለያያሉ ተብሏል። በጣሊያን ሴሪያ ደግሞ የፊታችን እሁድ ከሮማ ጋር የሚያደርጉት ጠንካራ ጨዋታ የሚጠበቅ ነው የሚሆነው። ለማንኛውም ቦሎኛ ከ51 ዓመታት በኋላ ለሶስተኛ ጊዜ የጣሊያን ዋንጫን ትላንት ሻምፒዮን የሆነበትን ውጤት አስመዝግቧል። ወደ ስፔን ላሊጋ መረጃዎቻችን እንለፍና በስፔን ላሊጋ 36ኛ ሳምንት ትላንት ምሽት ሶስት ጨዋታዎች ተደርገው ነበረ። ሪያል ማድሪድ ከማዮርካ ያደረጉትን ጨዋታ ሪያል ማድሪድ ሁለት ለአንድ ማሸነፍ ችሏል። ሪያል ማድሪድ ማሸነፉን ተከትሎም እንግዲህ ባርሴሎና ቀድሞ ሻምፒዮን የሚሆንበት እድል ሳይፈጠር ቀርቷል። ስለዚህ ዛሬ በካታሎን ደርቢ ባርሴሎና ከሜዳው ውጭ ከኤስፓኞል ጋር የሚያድርገው ጨዋታ የሚጠበቅ መራግብር ነው። ይህንን ጨዋታ ካሸነፈ በነገራችን ላይ ባርሴሎና ቀሪ ጨዋታዎች ያሉት ሻምፒዮን መሆኑን የሚያረጋግጥ ነው የሚሆነው በሪያል ማድሪድ ትላንት ለሪያል ማድሪድ ግብ ያስቆጠሩ ተጫዋቾችን ስንመለከት ማርቲን ቫሌንት ለማዮርካ ቀዳሚዋን ግብ አስቆጠረ። ከዛም በኋላ ኪሊያን ምባፔና ጃኮብ ራሞን ወጣቱ ተጫዋች ተቀይሮ ገብቶ በተለይ ባለቀ ሰዓት ሪያል ማድሪድን አሸናፊ ያደረገች ግብ አስቆጥሯል። ኪሊያን ምባፔ በውድድር አመቱ አርባኛ ግቡን ነው ማስቆጠር የቻለው። በአጠቃላይ ቀደም ሲል 39 ግቦችን አስቆጥሮ በመጀመሪያ የውድድር አመቱ በሪያል ማድሪድ ቤት በርካታ ግቦችን ያስቆጠረ የሚለውን ሪከርድ አሻሽሎ ነበረ። ትላንት ደግሞ በላሊጋው 28ኛ ግቡን አስቆጥሮ የአልፍሬዶ ዲስቲፋኖን ሪከርድ ማሻሻል የቻለበትን ውጤት አስመዝግቧል። ክለቡ ሪያል ማድሪድ በውጤት ማጣት ቀውስ ላይ ቢሆንም በላሊጋውን፣ በአውሮፓ ቻምፒዮንስ ሊግን፣ በሌሎችም ውድድሮች በኮፓ ዴላሬም፣ በሱፐርካፑም እንደዚሁ በባርሴሎና እጁን የሰጠ ቡድን ነው እና ክለቡ ውጤታማ ባይሆንም እንኳን ኪሊያን እምባፔ ግን በግሉ በርካታ ሪከርዶችን እየሰባበረ ይገኛል። ቪያሪያል ከሌጋኒስ ያደረጉት ጨዋታ በቪያሪያል ሶስት ለባዶ አሸናፊነት ተጠናቋል። አያዜ ፔሬስ ሁለት ግቦችን አስቆጥሯል። የቀድሞው የአርሰናሉ አጥቂ ኒኮላ ፔፔ ደግሞ ሌላኛዋን ግብ አስቆጥሯል። ዲፖርቲቮ አላቤስ ደግሞ ጂሮናን አንድ ለባዶ አሸንፏል። ክርስቲያን ስቶዋኒ ነው ለዲፖርቲቮ አላቤስ ግቧን ያስቆጠረው። ትናንት ዲፖርቲቮ አላቤስ ጂሮናን አንድ ለባዶ ማሸነፉን ተከትሎ ላስ ፓልማስ ከስፔን ላሊጋ መውረዱን አረጋግጧል። ሪያል ቫያዶሊድ ነበረ ቀድሞ ከላሊጋው መውረዱን ያረጋገጠው። በቀጣይ ደግሞ ሌጋኔስ ከላሊጋው ለመሰናበት የተቃረበበትን ውጤት ያስመዘገበ ይመስላል። የስፔን ላሊጋ ዛሬ የሚደረጉ ጨዋታዎችን እንመልከት። ባርሴሎና ቀደም ብዬ እንዳነሳሁት በካታሎን ደርቢ ባርሴሎና ከኤስፓኞል የሚያደርጉት ጨዋታ ምሽት አራት ሰዓት ከሰላሳ ይጠበቃል። ባርሴሎና የዛሬውን ጨዋታ ካሸነፈ ሁለት ጨዋታዎች የቀሩት የስፔን ላሊጋ ሻምፒዮን መሆኑን ቀድሞ ያረጋግጣል። ነገር ግን ከባድ ጨዋታ ይሆናል ተብሎ ነው የሚጠበቀው። ምሽት አራት ሰዓት ከሰላሳ አንደኛ የደርቢ ጨዋታ ነው። ሁለተኛ ደግሞ ኤስፓኞል ከደርቢነትም ባለፈ በላሊጋው ለመቆየት እየታገለ የሚገኝ ቡድን እንደመሆኑ መጠን ለባርሴሎና በቀላሉ እጁን አይሰጥም፣ ይሰጣል ተብሎ አይጠበቅም። ባርሴሎና ካሸነፈ ሻምፒዮን ናል። ኤስፓኞል ደግሞ ካሸነፈ በላሊጋው መቆየቱን ያረጋግጣል ና ጠንካራ ፉክክር ይታይበታል ተብሎ ይጠበቃል የምሽቱ የካታሎን ደርቢ ጨዋታ። ሄታፌ ከአትሌቲክ ቢልባኦ እንዲሁ ምሽት አራት ሰዓት ከሰላሳ በተመሳሳይ ሰዓት ይደረጋል። ኦሳሱና ከአትሌቲኮ ማድሪድ ና ራዮ ባይካኑ ከሪያል ቤትስ ደግሞ ቀደም ብሎ ዛሬ ምሽት ሁለት ሰዓት ላይ የሚደረጉ የስፔን ላሊጋ ሌሎች ጨዋታዎች ናቸው። ወደ ሆላንድ እናቅናና፣ የሆላንድ ኤርዲቪዜን እንመልከት። በሆላንድ ኤርዲቪዜ አያክስ አምስተርዳም በወሳኝ ሰዓት መሪነቱን ለፔሲቪ አይንዶቨን አሳልፎ ሰጥቷል። ትላንት ትላንት ከሜዳው ውጭ ከግሮኒንገን ሁለታቻ መለያየቱን ተከትሎ ነው አያክስ አምስተርዳም እንግዲህ መሪነቱን ለፔሲቪ አይንዶቨን የሰጠው። ጋይና ቬልሆርስት ለአያክስ አምስተርዳም ግቦችን አስቆጠሩ። ከዛም በኋላ ግን ቫንበርገን ና ብሎክዚል በአለቀ ሰዓት 99ኛው ደቂቃ ላይ ያስቆጠራት ግብ ሁለቱ ክለቦቻቸ እንዲለያዩ አድርጓል። ያንንም ተከትሎ ፒኤስቪ አይንዶቨን ግን ትላንት እንዲሁ አራት ለአንድ ሄራኩለስን ማሸነፍ ችሏል እና በአንድ ነጥብ ከፍ ብሎ አንድ ጨዋታ ብቻ ነው የቀረው። በቀጣይ እሁድ ይጠናቀቃል የሆላንድ ኤርዲ ቪዜ። ስለዚህ ሰባ ስድስት ነጥቦች አሉት ፒኤስቪ። አያክስ አምስተርዳም ደግሞ አንጋፋው ክለብ በቅርብ ጊዜያት ወዲህ ውጤት ማጣጥቀው ስለሚገኝ ቡድን እንደሆነ ማንሳት እንችላለን። መሪነቱን ግን ለፒኤስቪ አይንዶቨን አሳልፎ ሰጥቷል። አያክስ አምስተርዳም በተለይ የ36 ዓመቱን አሰልጣኝ ጣሊያናዊን አሰልጣኝ ፍራንቸስኮ ፋሬሊን አሰልጣኝ አድርጎ ከቀጠረ በኋላ ሚያዚያ አጋማሽ ላይ በ9 ነጥብ ልዩነት የሆላንድ ኤር ዲቪዜን ሲመራ ቆይቶ ያለፉትን አራት ጨዋታዎች ማሸንፍ አልቻለም። በአራቱ ጨዋታዎች በሁለቱ ተሸንፏል፣ በሁለቱ ደግሞ አቻ ተለያይቷል። ማግኘት ከሚገባው 12 ነጥቦች አስሩን ብቻ ነው ያሳካው ና አንድ ጨዋታ ሲቀረው መሪነቱን በአሳዛኝ መልኩ ለፒኤስቪ አይንዶቨን አሳልፎ ሰጥቷል። በቀጣይ የመጨረሻ ጨዋታውን ስንመለከት አያክስ በሜዳው ከትዌንቴ ጋር ይጫወታል። ፒኤስቪ ደግሞ እሁድ የመጨረሻ ጨዋታውን ከስፓርታ ሮተርዳም ጋር የሚያደርግ ነው የሚሆነው። ይህንን ጨዋታ እንግዲህ ፒኤስቪ አይንዶቨን ነጥብ ሚጥልለት ከሆነና አያክስ አምስተርዳም ያሸንፍ ከሆነ ብቻ ለ37ኛ ጊዜ የኤርዲቪዜኑ ሻምፒዮን መሆኑን የሚያረጋግጥ ነው የሚሆነው። የቱርክ ዋንጫን እንመልከት። ወደ ቱርክ እናቅናና በቱርክ ዋንጫ ጋላታ ሳራይ ሻምፒዮን ሆኗል። የትላንት በፍጻሜ ጨዋታ ትራብዞን ስፖርን ሶስት ለባዶ በማሸነፍ የቱርክ ዋንጫ ሻምፒዮን መሆኑን አረጋግጧል። 19ኛ ጊዜ ነው። ኢስታንቡሉ አንጋፋ ክለብ ጋላት ሰራይ ትላንት ሶስት ለባዶ በማሸነፍ ለ19ኛ ጊዜ ይህንን ዋንጫ ማሸነፍ ችሏል። ናይጀሪያዊ አጥቂ ቪክቶር ኦስሜን በውሰት ከናፖሊ ወደ ጋላት ሰራይ ካቀና በኋላ ትላንትን በፍጻሜ ሁለት ግቦችን ማስቆጠር ችሏል። ቡራኪል ማዝ ሌላኛው ግብ አስቆጥሯል። ከናፖሊ ወደ ጋላት ሰራይ ካቀና በኋላ ቪክቶር ኦስሜን በተከታታይ ግቦችን ለክለቡ እያስቆጠረ ነው የሚገኘው በአጠቃላይ እስካሁን ወደ ጋላታሳራይ ካቀና በኋላ በ39 ጨዋታዎች 35 ግቦችን አስቆጥሯል። እጅግ በጣም ጥሩ የሚባል ጊዜን እያሳለፈ እንደሆነ ማንሳት እንችላለን። አዲስ ሪከርድም አስመዝግቧል ትላንት። ቪክቶር ኦስሜን በቱርክ የውጭ ተጫዋች ሆኖ በአንድ የውድድር አመት በርካታ ግቦችን ያስቆጠረ ተጫዋች ለመሆን በቅቷል። የቀድሞ የጋላታሳራይ አጥቂ ማሪዮ ጃርደር 34 ግቦችን ነበረ። ቱርካዊ ሳይሆን በቱርክ በአንድ የውድድር አመት በርካታ ግቦች ማስቆጠር የቻለው ቪክቶር ኦስሜን ግን ትላንት 35ኛ ግቡን አስቆጥሮ ክለቡን ጋላታሳራይንም ሻምፒዮን አድርጓል በቱርክ ዋንጫ ከዛ ውጭ ደግሞ በግሉ ሪከርድ የሰበረበት ምሽት ሆኖ አልፏል ወደ ዝውውር ጉዳያችን እንለፍና ዲን ሁጅሰንን እንመለከታለን የበርማውዙ ወጣቱ ተከላካይ ዲን ሁጅሰን ወደ ሪያል ማድሪድ ለማቅናት ተቃርቧል ተብሏል ካርሎ አንችሎቲ ጋር ከመለያየቱ ይፋ ሆኗል ሪያል ማድሪድ ከዛ ውጭ ጃቪ አሎንሶ ነው ካርሎ አንቸሎቲ አልጋውራሽ ሆኖ ወደ ሪያል ማድሪድ የሚያቀናው እና ይህ ወጣት ተጫዋች በበርማውዝ ምርጥ ጊዜን እያሳለፈ ይገኛል። በርማውዝን ጨምሮ በርካታ ክለቦች ቼልሲ፣ አርሰናል፣ ባየር ሙኒክ፣ ሊቨርፑል የመሳሰሉ የአውሮፓ ታላላቅ ክለቦች ይፈልጉታል። እሱ ግን በስፔን ብሔራዊ ቡድንም እንግዲህ ድንቅ ጊዜን ማሳየቱን ተከትሎና ና በተለይ በፕሪምየር ሊጉ በበርማውዝ ምርጥ ጊዜን እያሳለፈ መገኘቱን ተከትሎ ሪያል ማድሪድ የዚህ ተጫዋች ሁነኛ ፈላጊ ሆኗል። በርካታ ተጫዋቾቹ ጉዳት ላይ ነው የሚገኙት ሪያል ማድሪድ አሁን በትላንቱ ጨዋታ ማዮርካን ሁለት ለአንድ ሲያሸንፍ ወደ አስራ ሁለት የሚደርሱ ተጫዋቾች ጉዳት ላይ ነው የሚገኙት። ተከላካዮቹ ነ ካርባህል እነ ኤደር ሚሊታውን የመሳሰሉ አላባን የመሳሰሉ በርካታ ተጫዋቾች ጉዳት ላይ ነው የሚገኙበት እና ይህንን ወጣት ተጫዋች ሁነኛ የመሃል ተከላካይ አድርጎ ወደ ቡድኑ ለመቀላቀል እንግዲህ 50 ሚሊዮን ፓውንድ የውል ማፍረሻው ነው ተብሏል። ይህንን የዝውውሩ ዋጋ የውል ማፍረሻ ዋጋም በመክፈል ወደ ሳንቲያጎ ቤርናባው ሊያቀና ተቃርቧል ተብሏል። በቀጣይ ቀናት ሁሉም ነገር ያልቃል ተብሏል። የሪያል ማድሪድ ደጋፊዎችም ተጫዋቹ ወደ ሪያል ማድሪድ እንዲያቀና እየተማጸኑት ነው፣ መልእክቶችን እየላኩለት ይገኛልና ይህ ተጫዋች ወደ ሪያል ማድሪድ መቀላቀሉ የማይቀር ነው ተብሏል። ከዚሁ ጋር በተያያዘ ሌላኛውን የዝውውር መረጃችን ስንመለከት ፍሎሪያን ቪርትዝን እንመለከታለን። በባየር ሊቨርኩሰን ምርጥ ጊዜን እያሳለፈ የሚገኘው የአማካዩ አጥቂ ፍሎሪያን ቪርትዝ በሊቨርፑልና በማንቸስተር ሲቲ እጅጉን እየተፈለገ የሚገኝ ተጫዋች ነው። በተለይ ባሳለፍነው የውድድር አመት በባየር ሊቨርኩሰን የቡንደስሊጋው ሻምፒዮን ሲሆን ሳይሸነፍ ነበረ ሻምፒዮን የሆነው ያለቀላቸው ግብ የሚሆኑ ኳሶችን የሚያቀብልበት መንገድ በአውሮፓ ታላላቅ ሊጎች እጅጉን እንዲደነቅ አድርጎታል። ግብ የሚሆኑ ኳሶችን ከማቀበል ባለፈ ደግሞ ግቦችን በማስቆጠር የሚታማ ተጫዋች አይደለምና በርካታ ታላላቅ ክለቦች ይህንን ተጫዋች ይፈልጉታል። ነገር ግን ሊቨርፑልና ማንቸስተር ሲቲ ይህንን ተጫዋች እጅግ ፈላጊ ሆነው ንግግር ጀምረዋል ተብሏል። ምናልባት ዛ አትሌቲክ እንዳስነበበው ከሆነ ሁለቱ ክለቦችን ማይቀላቀል ከሆነ ወደ እንግሊዝ ማቅናት ማይፈልግ ከሆነ ባየር ሙኒክን ሊቀላቀል ይችላል እየተባለ ነው የሚገኘው። ዣቪ አሎንሶ እንግዲህ ባየር ሊቨርኩሰን ለቆ ወደ ሪያል ማድሪድ ማቅናቱ እርግጥ ሆኗል። ያንንም ተከትሎ እንግዲህ ተጫዋቹ ባየር ሊቨርኩሰን ላይ ቆይ ይችላል ነው እየተባለ የሚገኘው ሀያ ሁለት አመቱ ላይ ነው የሚገኘው። እድሜውም ጥሩ የሚባል እድሜ ላይ ነው የሚገኘው እና በዘንድሮ በያዝነው የውድድር ዓመትም አስር ግቦችን አስቆጥሮ በቡንደስሊጋው አስራ ሁለት ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። እስከ 2027 ድረስ በእርግጥ ውል አለው፣ ነገር ግን ውሉን አቋርጦ በርካታ ክለቦች እየፈለጉት ነው የሚገኙትና ወደ ማንቸስተር ሲቲ ወይስ ወደ ሊቨርፑል ያቀናል የሚለው ወይም ደግሞ ወደ ባየር ሙኒክ ያቀናል የሚለው በቀጣይ የሚጠበቅ ነው የሚሆነው። በመጨረሻ ቴኒስን ነው የምንመለከተው። የጣሊያን ኦፕን የውድድሮች ወደ ፍጻሜ እየተቃረቡ ይገኛሉ። በሴቶች የግማሽ ፍጻሜ ተፋላሚ ተለይተው ታውቋል። የዓለም ቁጥር አንዷ አሪና ሳባሌንካ ሳትጠበቅ ትላንት ከውድድሩ ተሰናብታለች። በሩብ ፍጻሜ ጨዋታ በቻይናዊቷ ዥኔንግ ኪንን 6 ለ 4 ና 6 ለ 3 ተሸንፋ የአለም ቁጥር አንዷ ሳባሊንካ ሳትጠበቀ ውድድሩ የተሰናበተችበት ውጤት ተመዝግቧል። የኦሎምፒክ ሻምፒዮናት እንደምናስታውሰው ቻይናዊቷ ዠንግ ኪንዌን ከትላንቱ የሩብ ፍጻሜ በፊት እንግዲህ ስድስት ጊዜ ከአሪና ሳባሊንካ ጋር ተገናኝታ ስድስቱንም በአሪና ሳባሊንካ መሸነፏ ይታወሳል። ትላንት ግን በሚገባ ተበቅላት ግማሽ ፍጻሜውን ተቀላቅላለች። የኦሎምፒክ ሻምፒዮኗ ኪንዌን በ2024 የአውስትራሊያ ኦፕንም ለፍጻሜ የተገናኝተው ሳቫሌንካ እንደተሸነፈች እንዳሸነፈቻት እናስታውሳለን። የአለም ቁጥር ስምንተኛ ደረጃ ላይ ነው የምትገኘው ቻይናዊቷ የ22 ዓመቷ ዢንግ ኪንዮን በቀጣይ በግማሽ ፍጻሜው እንግዲህ ለፍጻሜ ለመድረስ ከአሜሪካዊቷ የ21 ዓመቷ ወጣት ኮኮጎፍ ጋር የምትገናኝ ነው የሚሆነው። ኮኮጎፍ ሚራንድ ሬቫን 6 ለ 4ና 7 ለ 5 በሆነ ውጤት በማሸነፍ ግማሽ ፍጻሜውን ተቀላቅላለች። ኮኮጎፍ የዓለም ቁጥር ሁለት ደረጃዋን ከኢጋስዋቲክ በቀጣይ የምትረከብ ነው የሚሆነው። ጃዝሚን ፓውሊኒ ከፔተን ስትርንስ ጋርም በግማሽ ፍጻሜው በሌሎች በሌላኛው የሴቶች የግማሽ ፍጻሜ ጨዋታ የሚደረግ መርሃግብር ነው። በወንዶች ሩብ ፍጻሜ ያኒክ ሲነር ከካስፐር ሩድ፣ ቶሚ ፖል ከሁበርት ሁርካዝ ጋር ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። አሸናፊዎቹ ወደ ግማሽ ፍጻሜው የሚቀላቀሉ ይሆናል። ከአዲስ ቀን ለማለዳ ያዘጋጀናቸው የስፖርት መረጃዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።